ሰላም በዚህ ቪዲዮ ላይ ሬጂስተር አድርጋችሁ አፕሮቭ ከተደረጋችሁ በኋላ የምታገኙትን እዚህ ጋር የምታዩትን ዳሽቦርድ ምን ምን እንዳለው እና እንዴት መጠቀም እንደምስችሉ የምናይበት ቪዲዮ ነው የሚሆነው። ይሄ ልክ መጀመሪያ ላይ እንደገባችሁ የምታገኙት በግራ በኩል ሶስት ታቦች አሉ ማይ አካውንትስ ርኒንግስ ማይ አካውንት፣ አርኒንግስ ንድ ማይ ኮርሰስ የሚለዋሉ። ከዛ ውስጥ ማይ አካውንት የሚለው ውስጥ ስንገባ የምናገኘው ለተመዘገብነበት የማስተማሪያ ተቋም ባነር ይኖረዋል። እንደ ቻናል ስለሆነ ባነር ይኖረዋል። ከእንደገና ደግሞ እዚች ጋ ደግሞ ሎጎ የምናስገባበት ይሆናል። ቼንጅ ፕሮፋይል ብለን እናስገባለን እዚ ጋም ቼንጅ ባነር ብለን እናስገባለን ማለት ነው። አካውንት ላይ የሚኖረንን የምንቀያይረውን ነገር በዚህ መልክ እንጨርሳለን ማለት ነው። ቀጣይ ታብ ኤርኒንግስ ነው። ኤርኒንግስ ላይ የምናገኘው እዚጋ ማን ተማሪ ምን ኮርስ እንደገዛን የምናይበት ነው። እዚጋ እያንዳንዱ ተማሪ የገዛውን ኮርስና ብሩን መጠኑ እዚጋ እንዳለ ይዘረዘራል። ሁሉም የትራንዛክሽን ስትሪዎች እዚህ ላይ ይኖራሉ። ስለዚህ ማን እንደገዛ ማወቅ ይቻላል ማለት ነው። ስለዚህ አሁን ለምሳሌ አንድ ተማሪ አንድ ኮርስ ቢገዛ ሁለት ሺህ ብር ቢሆን እዚህ ጋ ስሙን ይጽፍልናል። ዩዘር ኮርሱ የትኛው ኮርስ እንደሆነ ቀኑን ይጽፍልናል። ከዛ ደግሞ ብሩ ሁለት ሺህ ብር ብሎ ይጽፍልናል ማለት ነው። ከዛ ቶታል ኤርኒንግ ላይ ለጊዜ ሁለት ሺህ ብር ስለሆነ አንድ ኮርስ ያለን ሁለት ሺህ ብር ብሎ ያስቀምጣል። ባላንስም ላይ ሁለት ሺህ ብር ብሎ ያስቀምጣል። ከዛ እዚጋ ዊዝድሮ እና ዊዝድሮዋል ሂስትሪ የሚላለ። ዊዝድሮ ማለት ገንዘብ የምናወጣበት መንገድ ነው። እዚጋ የባንክ ስሙን እናስገባለን። እዚጋ የአካውንት ስሙን አካውንት ነምበሩ እናስገባለን። ይሄ አውቶማቲካሊ ራሱ ዌብሳይቱ ሁለት ሺህ ብር ብሎ ያስገባልናል። ባላንሳችን ላይ ያለውን ገንዘብ ነው ያስገባለን። ከዛ ሪኩዌስት እንላለን ማለት ነው። ሪኩዌስት ስንልክ የሁሉ ፋይናንስ ዲፓርትመንት ይህንን ያይና አፕሮቭ የሚደረገውን አፕሮቭ ያደርጋል ማለት ነው። ልክ አፕሮቭ ሲደረግ ቶታል ርኒንግ ሁለት ሺህ ብር እንደሆነ ይቀመጣል። ምክንያቱም እሱ ከመጀመሪያው እስከ መጨረሻው ምን ያህል ተሰርቷል የሚለውን ገንዘብ የሚያሳየን ነው። ባላንሱ ግን ሁለት ሺህ ብር ስላወጣን ዜሮ ብሎ ይቀመጣል ማለት ነው። ከዛ ዊዝ ዶዋል ሂስትሪ ላይ ገብተን ስንት ብር እንዳወጣን መቼ እንዳወጣን ማየት እንችላለን። በየትኛው ባንክ እንደተቀበልን ማየት እንችላለን ማለት ነው። ይሄ አጠቃላይ እርኒንግ ውስጥ ያለ ፈንክሽን ነው ማለት ነው። ቀጣይ የምናገኘው ማይ ኮርስስ ነው። ማይ ኮርስስ ማለት ኮርስ አፕሎድ የምናደርግበት ሴክሽን ነው ማለት ነው። መጀመሪያ ኮርስ አፕሎድ ለማድረግ እዚህ ጋር ክሬት ኒው ኮርስ የምትላለች እሷን በተን እንጫናለን። ልክ እሷን በተን እንደተጫናት እዚህ ጋ የኮርስ ስም "አስገባ" ይለናል። የኮርስ ስም ለምሳሌ ቴስት እንለዋለን። ካታጎሪ እንመርጣለን። እዚህ ጋ በየትኛው ካታጎሪ ውስጥ እንደሚገባ ለምሳሌ ላንጉጅ ብለን እንምረጠው። ከዛ ሳብ ካታጎሪ ውስጥ ላይ እዚህ ጋም ይለኛ ለምንሰጠው ኮርስ ይሆናል የምንለውን ሰብ ኮርስ እንመርጥለታለን ማለት ነው። ሰብ ካታጎሪ ከዚህ ጋር ሌቭል እንመርጥለታለን ኢንተርሚዲት ነው ወይስ ቢግነር የሚለውን ላንጉጅ እንመርጥለታለን በምን ላንጉጅ የሚሰጠው። ከዛ ፍሪ ከሆነ እዚህ ጋር ፍሪ ብለን እቺ ማንበተን እነካለን። ይህን ኮርስ ለፎር ፍሪ ነው መልቀቅ የምፈልገው የሚለው አማራጭ እዚህ ጋ አለን ማለት ነው። ካልሆነ ግን እዚህ ጋር ፕራይስ እናስገባለን ማለት ነው። ፕራይስ ለምሳሌ ይህን ሁለት ሺህ ብር ብለን እናስገባለን። እዚህ ጋ 10 ፐርሰንት የፕላትፎርሙ ሰርቪስ ቻርጅ ነው። ከዚ 2200 ብር ብሎ እዚህ ጋር ዲስፕሌ ይደረጋል ውጭ ላይ ብሎ ያሳየናል። ከዚህ ጋር ዲስክሪፕሽናችን ስለ ኮርሳችን በረንብ ዲስክሪፕሽን እንጽፋለን። ቴስት ብለን እንጽፋለን። በረብ እዚህ ጋ የወርድ ፈንክሽኖች ስላሉ እዚህ ጋ በረብ አንደር አንደርላይን እያደረግን ቦልድ እያደረግን አይታሊክ እያደረግን በረንብ እንደ ቆንጆ ሆኖ እንዲታይ አድርገን መጻፍ እንችላለን ማለት ነው። ቀጣይ እዚህ ጋር ተምኔል ነው። ተምኔል ኩርሳችንን ዋና እንዲሸጥበት እንዲሸጥልን የሚያደርግልን የሚስብልን ፓርቲ ስለሆነ በደንብ የተሰራ አሪፍ ኩርሳችንን የሚገልጽ ብለን የምናስበውን እናዘጋጃለን። አስፔክት ሬሾ 16 በ9 በሆነ እንደ ማንኛውም እንደ ዩቲዩብ ተምኔሎች ነው ሳይዙ እዚህ ታሚሄ ላይ በደንብ የተሰራ በደንብ ገላጭ የሆነ ፒክቸር እናስቀምጣለን ማለት ነው። ከዛ በኋላ ሁሉንም ማስገብተናል ሴቭ እንላለን ማለት ነው። ሴቭ ስንል ቅድም ክሬት ያደረግነውን ኮርስ እዚህ ጋር ይመጣልናል ማለት ነው። በመቀጠል የምንገባው ኮርስ ሴክሽን የሚለው ውስጥ እንገባለን። እዚህ ኮርስ ሴክሽን ስንገባ እንገባ በኮርስ ውስጥ ቻፕተሮችና ቪዲዮዎችን የምናስቀምጥበት ነው አሁን ለምሳሌ ይሄ ቴስት በሚለው ኮርስ ውስጥ ቻፕተር ዋን ቢሆን ምሳሌ፣ ቻፕተር ዋን ብለን ክሬት እንላለን። ክሬት እንለው፣ እዚጋ ቻፕተር ዋን መጥቷል ማለት ነው። በቻፕተር ዋን ውስጥ ሰብ ሴክሽን እምትላለች። እዚጋ ማቴሪያል አለ። ኤዲት ማድረግ የሚቻላል፣ ስሙ በኋላ ላይ መቀየር ፈልጋለሁ ካላችሁን፣ ይኛውን መቀየር ኤዲት ማድረግ ይቻላል ማለት ነው። በመቀጠል ማቴሪያልስ ነው። እዚህ ቻፕተር ላይ አታሽ ማድረግ የሚፈለግ ፒዲኤፍ ካለ ሌላም ፋይል ካለ አታሽ የምናደርግበት ነው ይሄኛው ይሄኛው ደግሞ ሰብሴክሽን ነው። ሰብሴክሽን ማለት ቪዲዮችን የምናስገባበት ማለት ነው። እዚህ ጋር ሰብሴክሽኑን ስንሰጠዋለን፣ ቻፕተር ዋን እንግሊሽ ስለሆነ ቴንስ እንበለው፣ ክሬት እንበለው ቴንስ ስንለው አሁን ይሄ የቪዲዮ ሴክሽን ነው። ከዛ በኋላ ማኔጅ ብለን ቪዲዮን እናስገባለን ማለት ነው። እዚጋ አፕሎድ ቪዲዮ ይለናል። እዚህ ጋም ዲስክሪፕሽን መጽሐፍ የምንችል ከሆነ ይሄ ኦፕሽን አለው። ግን ብዙ ዲስክሪፕሽን ባሉት ቁጥር ተማሪ በረን በአንደርስታንድ እንዲያደርግልን ስለሚረዳ ዲስክሪፕሽን ካለው ዲስክሪፕሽን ማስገባት ይቻላል። እዚጋም ተምኔል ይጠይቀናል። ተምኔልም ያው አትራክት እንዲያደርግና ጥሩ ሆኖ እንዲታይ ስለሚረዳ ለእያንዳንዱ ቪዲዮ ተምኔል ካለውም ተምኔል ማስገባት ይቻላል ከዛ እዚህ ጋር ቪዲዮውንም አፕሎድ እናደርጋለን ከዛ በኋላ ስንጨርስ ሴቭ እንላለን ማለት ነው እንደዚህ እያደረግን ቀጣይ ቻፕተርቱ ማለት ስንፈልግ መጨመር ስንፈልግ ቻፕተርቱ ብለን ክሬት እንላለን ከዛ በኋላ ቻፕተርቱ ክሬት ተደረገ ማለት ነው ከዛ በኋላ ቅድም እንዳየነው ሰብ ሴክሽን ክሬት እያደረግን መቀጠል ነው ማለት ነው እነዚህ ጋር ሰብሴክሽኖችን እንደፈለግን መጠን መጨመር እንችላለን። እንደዚህ አድርገን ቪዲዮዎቻችንንም አስገብተን ለእያንዳንዱ ሰብሴክሽን አስገብተን ሁሉን ነገር ከጨረስን በኋላ ሰብሚት ፎር ሪቪው የምትል በተናለች እሷን በተን መጫን ነው። ልክችን በተን ስንጨናት ወደ ሁሉ ዌር ቴክኒካል ዲፓርትመንት ይሄዳል። እዛ ላይ ይገባና ቴክኒካል ዲፓርትመንቱ የቪዲዮን ኳሊቲ ቼክ ያደርጋሉ። በመቀጠል ደግሞ ሌጋል የሆነ አካሄድ ይሄደ ማለትም የሰው ኮፒ ያልተደረገ መሆኑን ከዩቲዩብ ላይ ፍሪ ቪዲዮዎችን ዝም ብሎ የመጣ እንዳይሆን ይሄ እዚጋ አፕሎድ የተደረገው ቪዲዮ ትክክለኛ እዚጋ የሚሰጥ ኦሪጂናሊቲ የጠበቀ መሆኑን ቼክ ያደርጉና ከዛ በኋላ አፕሩቭ የሚደረግ ከሆነ አፕሩቭ ያደርጉታል። ሪጀክትም ካለው ሪጀክት ይደረጋል ማለት ነው። ሶ አፕሩቭ ካደረጉት በኋላ ኮርሳችን ዋናው ሆምፔጅ ላይ የሁሉ ዋና ሆምፔጅ ላይ ዲስፕሌድ መሆን ይችላል። ያኔ ተማሪዎች ገብተው አክሰስ ማድረግ መግዛት መማር ይችላሉ ማለት ነው። ለእያንዳንዱ ለምናስገባቸው ኮርሶች ፕሪቪው ቪዲዮ ማለትም ውጭ ላይ ልክ ኮርሳችን ዲስፕሌድ ሲሆን ተማሪዎች ኮርሳችን ምን ይመስላል የሚለውን እንዲረዱ ፕሪቪው ቪዲዮ እዚጋ እንደሚታየው ማስገባት ይኖርብናል። ይህ ቪዲዮ ስለ ኮርሳችን የሚገልጽልን ነገር ነው። በተቻለ መጠን ኮርሳችን ውስጥ ምን ምን ነገር እንዳለ ምን ምን እንደሚማሩ ያለውን በቪዲዮ በደንብ ገልጾ ተማሪዎች ይህንን ፕሪቪው ቪዲዮ አይተው ሞር ኢንተረስት እንዲኖራቸው እንዲያደርግና ያለውን ነገር ውስጥ ላይ ያለውን ነገር በደንብ እንዲነግራቸው የሚያደርግ ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ብዙ ጊዜ ከአንድ ደቂቃ እስከ ሶስት ደቂቃ ባለው ውስጥ ቢሆን የተመረጠ ነው። ይህንን ቪዲዮ አፕሎድ ብለን ማስገባት ይኖርብናል ማለት ነው። ስለዚህ ያለው ነገር ይሄ ነው አጠቃላይ። ይሄንን ኮርስ ይሄንን ዳሽቦርድ እንዴት እንደምንጠቀም ያለው ስቴፕ። ማንኛውም ጥያቄ ካላችሁ ግን በስልክ ቁጥራችን መደወል ትችላላችሁ። ኤኒታይም ቴክኒካል ሰፖርት ለመስጠት የተዘጋጀ ቲም ስላለ መደወል ይቻላል። እናመሰግናለን።